ሰላም ሰላም የስንዱ ቻናል ተከታታዮቼ ቤተሰቦቼ ሰላማችሁ ብዝዝት ይበልልኝ። ዛሬ ይዤላችሁ የቀረብኩት እንደዚህ እንደምታዩት በጣም በሚያምር መልኩ ባሚያ በክሬም ነው የሰራሁት። ባሚያ በክሬም በተፈጨ ስጋ ማለት ነው። እኛ ቤት ያው ብዙ ጊዜ የተፈጨ ስጋ ይወዳሉ ማለት ነው። እዚህ ጋር እንግዲህ ባሚያ ያስፈልገኛል። ባሚያ አርጨ ካጸዳሁት ካጠብኩት በኋላ በዚህ መልኩ ትንሽ ዘይት ጠብ አድርጌ ማለት ነው በደንብ ጠብሰዋለሁ። በዚህ መልክ ያው ባሚያ በተፈጥሮ ምልግልግ የሚል ነገር አለው አደለ፣ ያንን ምልግልግ የሚለው ነገር እንዲጠፋ ነው የምፈልገው። ያንን ለማድረግ ደግሞ እንደዚህ በዜት እና ኮዝቦራ ናሽፍ አድርጌ በዚህ መልክ ኮዝቦራ የተፈጨ ማለት ነው ኮሪያንደር በእንድሱ ቅመማ አድርጌ በደንብ አጉላለዋለሁ ማለት ነው። እጠብሰዋለሁ ምንም ሌላ ነገር ምንም ሳላደርግ ማለት ነው። ለብቻ ነው ምጠብሰው በዚህ መልክ። ከጠበስኩት በኋላ ለብቻ ወደ ጎን አስቀምጠዋለሁኝ። እዚህ ጋ በደንብ ጠብሸዋለሁ እያያችሁት ነው። ምልግልግ የሚለው ነገር ያው ጠፍቷል ማለት ነው። ወጥም ስሰራ እኔ እንደዚህ አድርጌ ነው የምሰራው። ብዙ ጊዜ ምልግልጉን ያው ስለማይፈልጉት እኛ ቤተሰቦቹ ማለት ነው። እዚህ ጋር በመቀጠል ሽንኩርቱ ለብቻ አጉላላለሁ። ሽንኩርቱንና ያው የተፈጨ ስጋውን ለብቻ እሰራለሁ። ለሀም መፍሩም ማለት ነው። በዚህ መልክ ትንሽ ዘይት አድርጌ ጠብሰዋለሁ ማለት ነው። ለብ ለብ ነው ማደርገው። በጣም ትንሽ ነው ማደርገው። ዘይት አላበዛም። ያው ዘይት ጥሩ አይደለም ሲበዛ፣ በትንሽ ነው የማደርገው የራሱ ጮማም ስላለው ዘይት አያስፈልገውም በብዛት። በዚህ መልኩ በደንብ ካመስኩት በኋላ ይሄንንም ወደ ጎን አስቀምጠዋለሁ ማለት ነው። በመቀጠል ያው ሽንኩርት ለብቻው አቁላላለሁ ማለት ነው። ሽንኩርት እዚህ ጋር ትንሽ ዘይት አድርጌ ሽንኩርቴን አቁላላለሁ በዚህ መልክ በደንብ አድርጌ ሽንኩርቱን አቁላለዋለሁ ማለት ነው። ቤተሰቦች እንግዲህ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ቤተሰብ ካልሆናችሁ ሰብስክራይብ አድርጉ። ሁልጊዜ እንዲመጣላችሁ ደግሞ የደወል ምልክቷን ተጫኑ። ሁልጊዜ የሚለቀው ቪዲዮ ወደ እናንተ እንደ አዲስ ይመጣል ማለት ነው አዲስ ቪዲዮ በለቀ ቁጥር እዚህ ጋር እንግዲህ አቁላልቼ ከጨረስኩ በኋላ ሽንኩርቱን ሳልሳና ነጭ ሽንኩርትና ዝንጅብል ደግሞ በደንብ አርጌ አብሬ ካቁላለዋለሁ ማለት ነው። እንደምታዩት በዚህ መልኩ በደንብ ካቁላለሁት በኋላ ቅድም ያዘጋጀነውን ነገር ያው እዚ ጋ ቅመሜን መጀመሪያ አደርጋለሁ። እዚ ጋ ቅመሜ ያደረጉት ፍልፍል፣ አስዋድ ባህራት፣ ምቸከል ከሞን፣ ባህራት ካሪ፣ ኮዝቦራ ናሽፍ፣ ብላክ ፔፐር አድርጌ አለሁ እና ፓብሪካ አድርጌያለሁ። ስዊት ፓብሪካ ማለት ነው፣ እሱን አድርጌያለሁ። በመቀጠል እንግዲህ ቲማቲም አደርግበታለሁ። እንዳስፈላጊነቱ አስፈላጊነቱ በትንሹ ነው የማደርገው እኔ አላበዛም። አንድ ቲማቲም አድርጋለሁ። ያው በኋላ ላይ በጣም ሶስ እንዳይበዛ ማለት ነው። በትንሹ ደረቅ ያለ ስለምሰራ ቲማቲም አላበዛም። አታብዙበት። ቆንጆ የሆነ እንትን እንዲመጣላችሁ ማለት ነው። በኋላ ቅድም ያቁላላሁትን ስጋ ማለት ነው የተፈጨ ስጋ እዚህ ስልሱ ላይ እጨምረዋለሁ ማለት ነው። በዚህ መልክ እንደምታዩት ምርጥ ከለር አምጥቷል። በዚህ መልኩ በደንብ አቁላለዋለሁኝ። ይሄንን በደንብ ከተዋሃደ በኋላ ቅድም ደግሞ ያዘጋጀነውን ባሚያ የጠበስነውን ማለት ነው እሱን ደግሞ እዚህ ጋር ጨምረን አብረን ደግሞ በደንብ እናዋህደዋለን እናቁላለዋል ማለት ነው። በደረቁ ማለት ነው። አሁን ይሄ እንደምታዩት ምንም አይነት ውሃ የለውም ራሱ በራሱ ብቻ ነው። የሽንኩርቱ የቲማቲሙ ውሃ እና የራሱ የስጋ ውሃ ነው የምናደርገው። ምንም አያስፈልገንም፣ ራሱ በራሱ ነው ውሃ ስላለው የራሱ ማለት ነው። በዚህ መልክ ጥብስ ካደረግነው በኋላ እንዳልኳችሁ ጠብሰን ያዘጋጀነውን ባሚያ ማለት ነው። እዚህ ላይ እንጨምረዋለን ማለት ነው። እንደ ያስፈለጊነቱ እዚህ ጋ እንግዲህ ጨው ትንሽ አደርጋለሁ። ያው ጨው አለካሁም፣ እንግዲህ እናንተ እንደ ቤተሰባቸው። ትንሽ ጨው አድርጌ ያለሁ፣ ቅመማ ቅመምም ቅድም አይታችሁታል አድርጌ ያለሁ። ሁሉንም ነገር እዚህ ጋር አያችሁት፣ ምጥጥ ያለ ነው። ያኔ በጣም ውሃ ፍጭፍጭ የሚል የሚበዛ ነገር አያምርም እንደሱ። በኋላ ላይ የምንሰራው እንትን ቆንጆ አይመጣልንም። እንደዚህ የራሱ በራሱ ውሃ ነው የምንጠብሰው። እሳቱን ዝቅ አድርገን እሳት ሳይበዛ በጣም ሳያንስ በዚህ መልኩ ቅድም የጠበስኩትን ባምያ እዚህ ጋር አረገዋለሁ ማለት ነው። እንደምታዩት በጣም ቆንጆ በሆነ እንትን ደርሷል ማለት ነው። እንግዲህ ይሄ ደርሷል። በቃ ወረዲ፣ ትንሽ እሳት ነው የሚፈልገው። በደንብ እስከሚዋሃል ትንሽዬ እሳት አስመጥተዋለሁ። ይህንን ይመስላል እንግዲህ። በመቀጠል የሚያስፈልገን እንግዲህ እዚህ ጋር እንትን ያስፈልገናል፣ ሰይንያ ያስፈልገናል። የድዛት ሰይንያ ዝርጉ ሰይንያ ማለት ነው። እሱ ያስፈልገናል። እዛ ላይ ዘረጋዋለው ማለት ነው። የሚያስፈልገን አሁን እንግዲህ ሶስ አዘጋጃለሁ። የሚያስፈልገን ሶስ እንግዲህ እዚህ ጋር ጅብነካሳ ያስፈልገኛል። ክሬም ያስፈልገኛል ግሽጣ ያስፈልገኛል ማለት ነው። ግሽታ አንድ ግሽታ ዕልባ ግሽታ ይሄ አለ። ከዛ ደግሞ ክሬም ደግሞ በዛው በህልባ ግሽታ በሱ ለክች ያደረጋለሁ። እንደ አስፈላጊነቱ ጅብነም አንድ ማንካ ነው የማደርገው፣ ወይም ብዙ አላደርግም። በትንሹ ነው የማደርገው ከላይ የሚነሰንሰው ብቻ፣ በትንሹ ነው የማደርገው ማለት ነው። አያችሁ፣ በዚህ ጋር በመለኪያ አድርጌ እለጋዋለሁ። አንድ ያረጋለሁ። እናንተ ያው እንደ ቤተሰባችሁ ማለት ነው። በዚህ መልክ አድርጉና ሳይበዛ በጣም በትንሽ ነው የምታደርጉት። ሶስት ይሄ እንዳታበዙት ማለት ነው አያችሁት። እዚህ ጋር እንግዲህ አቁላልች የጨረስኩትን የተፈጨ ስጋ በባሚያው ያዘጋጀሁትን እዚህ ሰሀን ላይ የገለብጠውና የብርጭቆ ሰሀን ነው። ሁላችሁ ታቁታላችሁ፣ አረብ ሀገር ያላችሁ። እዚህ ጋ ጅብነ ሞዘሬላ በጣም በሱሱ አድርጋለሁ፣ በጣም በትንሽዬ ማለት ነው ከዛ ቅድም ያዘጋጀሁትን ግሽታ ክሬም እጅቡን ከላይ አረጋዋለሁ ማለት ነው። በነገራችን ላይ ይሄ ምግብ እኛ ቤት ያው በፍቅር ነው የሚወዱት። በጣም ነው የሚጣፍጠው። በቂጣ ብትፈልጉ ብትፈልጉ፣ በነጭ ሩዝ፣ በምትፈልጉት መንገድ መብላት ትችላላችሁ። በጣም ነው የሚጣፍጠው። በዛ ላይ ጤነኛ ምግብ ነው። ባምያ ለጤናችን ቆንጆ ነው። ስጋም ያው ስጋ ነው። እዚህ ጋር እንግዲህ ብላክ ፔፐር እና ስዊት ፓብሪካ ነው ያደረኩት። ከላይ ትንሽ ነስነስ ያደረኩበት በዚህ መልኩ እንግዲህ ያው ምግባችን ደርሷል። በጣም ነው የሚጣፍጠው። ሰርታችሁ ሞክሩት። በጣም ነው የሚወዱላችሁ። ይህን ምግብ ብትሰሩና ብታቀምሷቸው በጣም ይወዱታል አረቦቹ። በጣም ጣፋጭ ነው። በቂጣ ጭራሽ በቂጣ በጣም ነው የሚጣፍጠው። እራት ይሆናል፣ ፈለጋችሁ ምሳ ይሆናል በሩዝ። በምትፈልጉት አይነት አዘጋጅታችሁ በዚህ መልክ መመገብ ትችላላችሁ። ይሄን ይመስላል እንግዲህ ያው ደርሷል። እዚጋ ቀምሼዋለሁ በጣም ነው የሚጣፍጠው እና ሰርታችሁ ብሉ። ጋበዝኳችሁ። እና ላይክ፣ ሰብስክራይብ ማድረግ አትርሱ። ቤተሰብ ካልሆናችሁ ሰላማችሁ። ብዝዝት ይበልልን።